የውሸት ለምን ለምን ማስመሰሉ አስፈለገ? በዚህ ልታስበው እንዴ? አንደኛ እኔ በጣም ማፈቅረው ሰው አለ። በተቀበል ይችላል ጥሩ አመለካከት ነው ያለኝ። ምን ነው የሚሆነው? ሰላም ሰላም ጤና ይስጠልኝ ውድ ዩቲዩብ ቻናል የቤት ሰዎች ሰላማችሁ ብዙ ትርፍ ይበልልኝ ውዶች የምርጦች ደናናችሁልኝ ወይ እኔ በጣም ደናነኝ እግዚአብሔር ይመስገን የእኔ ውዶች የኔ ምርጣ ምርጦች በላይክ ጀምሩ ፕሊዝ ተደራሽ እንዲሆን ላይክ አሳስቱኝ ማለት የገባችሁ ሁሉ ላይክ ብታረጉ ምንም አይነት ጉዳት የለውም ለናንተ ለኔ ግን ይጠቅመኛል ቢያንስ ተደራሽ እንዲሆን ቪዲዮ ያደርግልኛል ማለት ነው እና ምንድን ነው ያው እንደተለመደው እንግዲህ ከነሩታ ላይፍ ወተን አናቅም። ምክንያቱም እየተደረገ ያለው ነገር በየእለቱ ግዴታ እንድንናገርበት ስለሚያደርገን፣ እዩ እዩ፣ ሁለት እዩዎች አሉ። በነገራችን ላይ አንዱ ቀጭን ረጅም ልጅ እዩ የሚባል አለ። አንደኛው ደግሞ ወፍራም ከአብርሃም ስር የማይጠፋው ማለት ነው። ከአብርሃም ስር የማይጠፋው እዩ የተባለው ልጅ ደብዳቤ ዞላ መቷል ሩታ በዛኛው በኩል ደግሞ ጋሽዬ ሩታና አብርሽን ለማስታረቅ በከባዱ ታጥቀው ተነስተዋል። እንዴት አድርገው እንደሚያስታርቁ ባላቀም ማለት ነው። በሌላም በኩል ደግሞ ቀጭኑ ረጅሙ እዩ ሄርሜላን እየጀነጀናት ነው። እርግጠኛው ነኝ የምነግራችሁ፣ ፍቅር ፍቅር አይደለም ማለት እሱ። ሄርሜላ በአብርሃም ህይወት ውስጥ በመግባቷ ሌላ ትወና እየሰራ ነው ማለት ነው። እሺ አብርሃም ወደ ሌላ ቦታ መሄዱን የሚያስረዳ መረጃ በፖስታ አድርጎ ለሩታ የሚልክላት የዶሮ ሙድ ማለት ነው። የቀረ በስንተኛው ሴንቸሪ ላይ ቀረ ነው ይሄ በፖስታ መላላክ ምናምን ማለት ነው። ለዛውም እዛው አንድ ከተማ ያሉ ብታጅራ እኮ ነው ያሉት አይደለ እንዴ? ምን ማለት ነው። እና ደግሞ እሱ ከሄርሜላ ጋራ ከሀገር እንደሚወጣ ሲነገር ነበረ። አሁን ላይ ግን እዚሁ ሀገር ውስጥ ሆኖ ያው ሊዝናኑ ነው እንዳያችኋቸው ምንም አይነት ነገር የላቸውም። ልጆቹ ከእምነት እምነት የላቸውም፣ ከስብህና ስብህና የላቸውም። እያያችሁት ነው አይደለ? ስጋውን እየቀረጠፉ እየበሉ ማለት ነው። ባይዘ ወይ አንድ እህታችን የኔ ማር እነሱ ከእምነት ውጭ ናቸው፣ ምንም አይነት የእምነት ተቋም ውስጥ የሉም፣ እመኝ ብላ ኮሜንት አርጋል የነበረ አንድ ቪዲዮ ላይ ማለት ነው። እሱ ራሳቸውን የሚጎደው ለራሳቸው ነው ግን ማለት ነው። እምነት ያለው ሰው አያችሁ፣ ቢያንስ ፈሪሃ እግዚአብሔር ይኖረዋል። አሁን አብርሃም በእምነቱ ጠንካራ ሰው ቢሆን እምነት ያለው ሰው ቢሆን ኖሮ እግዚአብሔርን በዚህ ልክ ትዳሩን አይበድልም። እውነቴን ነው የምላችሁ፣ ትንሽ ይሳ ይራራል። እሱ እኮ ለወለደው ልጅ የማይራራ ሰው እኮ ነው። ቤተሰብ ለወለደው ልጅ የማይራራ ገና አዲስ የተሰጠው ስጦታ አስባችሁታል። ከዚህ ቤት እኮ ላይፍ አልነበረው። ወልዶ ይሁን አላውቅም፣ ሌላ ቦታ እንግዲህ የእሱ ነገር መቼስ በየቦታው የሚያስቀምጥ ነገር ስለሌለው ማለት ነው። ግን እንደኛ እንደተሰማ ነው። ታሪክ ደግሞ የመጀመሪያ ልጁ ከርታን ያገኘው። ስለዚህ እንዴት የመጀመሪያ ልጁ እንኳን አያዋጓውም? እንዴት አያሳሳውም? ሆን ብሎ ነበር ረብሻ ሲፈጥር የነበረው ከሄርሜላ ጋራ እንደፈለገ ለመሆን ነው ብያችኋለሁ። እኛ እኮ ያየነው ነገር ትክክል ሆኗል በአብዛኛው ማለት ነው። ስለዚህ ፈጣሪውን የሚፈራ ሰው ትንሽ ይሳሳል። መሳሳት ታውቃላችሁ፣ መሳሳት ኧረ ፈጣሪ ምን ይለኛል ይላል እኮ ሰው። በእምነቱ ጠንካራ እንኳን ባይሆን ኧረ ፈጣሪ ምን ይለኛል ይሆናል አይደለ? መቼስ በራሳችን በራሳችን አልፈጠረን የፈጠረን አምላክ አለ አይደለ? ቢያንስ ፈጣሪ ይቆጣኛል ይላል። ትንሽ እንኳን ፈራሃ እግዚአብሔር ያለው ሰው ነግ ደግሞ በእኔ የሆነ ነገር ቢደርስስ ብሎ ይሰጋል። እሱ ምንም ሙሉ ለሙሉ አብርሃምን ስታዩት ቤተሰብ የማይሞት የማይታመም ከሱ በላይ ሰው የሌለ ከሱ በላይ ሀብት ያለው ሰው አይመስለውም። ከሱ በላይ በቃ ትክክል የለም። ይሄ ልጅ መጥፊያው በጣም ከባድ ነው፣ ልንገራችሁ፣ እጅግ ከባድ። በቃ በዚህ አይነት ደረጃ እንደዚህ አይነት አስተሳሰብ ያላችሁ ሰዎች የትም ሲደርሱ ስላላየን ማለት ነው። ጊዜ አስተነፍሰዋል፣ እንዲህ አይነቱን ሰው እና ሰው ቢያንስ ፈጣሪ ቢፈራ ሚስትና ልጁን ገና የመጀመሪያ ህይወቱ ላይ ሌላ ሴት ሄዶ አማግጥም አይደለ? እንደ ቤተሰብ እውነት ስንነጋገር አሁን ሙሉ ለሙሉ በሷ ቁጥጥር ስር ሆኗል ልጁ እና ደግሞ ማነክ የሩታ ጋ ሄድከው ልጅ እዩ የምትባለው ልጅ እንደዛ እየሰማሽ አንዳንድ ነገር ተደርጎበት ነው ምናምን እየተባለ እየሰማሽ እንኳን እንዴት አንቺ ይህን ነገር እንኳን ቦታ ስተሽ እሱን ለማዳን እሱን እንዲህ ለማለት አትሞክሪም? እያላል ሌላ ወሪያ ወራ አባት አለ ሩታ ጎን ቆሙ ስማ አብርሃም እኮ ማለት ነው እንደተናገረችው ሄርሜላ መታ አይደለም አሁን መድሃኒት ተደርጎበት ነው እንዲሆን የፈዘዘው የተባለው አብርሃም መጀመሪያ ጀምሮ ከፍቅር ተጋ ከተለያየ በኋላ ጀምሮ አብርሃም ብዙ ሺህ ሴቶች ናቸው ወደሱ የሚመጡት ብዙ ሺህ አንዴ ልጅ አለን ከሱ ይላሉ አንዴ አብረን አድረናል ይላሉ አንዴ ይኸው ላይፋችን ቪዲዮአችንን እያሉ ይመጣሉ እና ያ ሁሉ ታዲያ ተደርጎበት ነው እ አሁን በሄርሜላ በኩል ተባለሽ። በእርግጥ እኔ ባለፈው ብያችኋለሁ፣ ቤተሰብ እግዚአብሔር ይሁንን እንጂ ፈጣሪ ከቁጣው ይሰውረን ምህረቱን ያብዛልን እንጂ ሀገራችን ላይ በጣም የሚደባብር ነገር በዝቷል። ድሮ ይሄ ጥንቆላ ምናምን፣ ይሄ ሰይጣናዊ ስራ ማለት ነው በድብቅ ነበረ። በድብቅ ነበረ። አሁን ይፋ ሆኗል። በየቴሌግራሙ በየምኑ እየገቡ እንደዚህ አይነት ቆሻሻ ስራ የሚሰሩ በሽ ናቸው። ወጣቱ ደግሞ በአብዛኛው ነው የምላችሁ በዚህ ነገር ታስሮ ነው ያለው። ለፍቅር ብትሉ ለምኑ ብትሉ እዛ እየሄዱ እየተጠማጠሙ ማለት ነው ከሴጣን ጋር እየተባበሩ። እንደዚህ አይነት ሰዎች መጥፊያቸው እጅግ ዘግናኝ ነው የሚሆነው። እውነቴን ነው የምላችሁ እና ሰውም ደግሞ ሲሰራ ሲቀየር ሲያልፍለት እያዩ ወደዚህ ሴጣንዊ ስራ የሚሄዱ ሰዎች አሉ። የማይከዳቀነው አንዋሾ ሚን እውነት ነው። በየጎራንጎራችን፣ በየሰፈራችን፣ በየአካባቢያችን የሚደረግብን ብዙ ነገር ስላለ፣ ግን አሁን እውነቱን እንነጋገር ካልን ሄርሜላ መታ ይሄ ነገር ተደርጎበት ነው። ልጁ ፈዟል የምትለው የሚያፈዝ ያፈዝህና አንተ እዩ የምትባለው ሰውዬ ማለት ነው። መጀመሪያ ሩታ እንዳለችው በፊት የነበሩት ሴቶች እሺ በህይወት ውስጥ የመጡት እሷን ሲበጠብጡ፣ ሲረብሹ የነበሩት ያንንስ ምንድን ነው ሲብላስ እሱን እሱን ጠይቂ ያላት አያችሁ ተልኮ ተልኮ ስለመጣ በሊ ተባለውን ነው የሚለው። ባይ ዘይ እሱ እንትን ነው ቃል አቀባይ ነው፣ ወይም ደግሞ ምንድነው መልክተኛ ነው የሚባለው። መልክተኛም አይደለም እሱ። አዎ በቃ አቀባባይ ነው። በአጠቃላይ አብርሃም ይድና ለሩታ እንዲበል ይለዋል። እሱ ደግሞ ይመጣና ሩታ ጋሹ እንደዚህ አይነት ሹክሹክታ ወሬዎችን አሾክሹኮ ይሄዳል። ከዛም ይቀበላል። በቃ እሱ ስራው ይሄ ነው። እንደዚህ ይዞ ውኒጥ ውኒጥ ማለት ግራና ቀይ ማለት ነው። ስለዚህ አብርሃም ከሀገር የሚውጣ ሀገር ውስጥም እንደፈለገ ይሁን፣ ዋናው ሜን ፖይንት በተዳሩ ላይ ዘሙቷል። አለቀ። ይህ ሰው ለሩታ ባል መሆን አይገባውም ነው እኛ እያልን ያለ ነው። ሩታ መቼስ ማለት ነው ወደፊት በምልኬት ለአብርሃም ይቅርታ አድርጋ እንዴት አድርጎ ነው ጋሽ እያስታርቋቸው አንድ ላይ የሚሆኑት የሚለው እኔ አላቀም። ያው ጊዜ ለሁሉ እናያለን። እሱን ጋሽይም ደግሞ በጣም ቆርጠዋል፣ ሁለቱን ሊያስማሙ አይዶ ነው። እንዴት አድርገው እንደሚያስማሙ ከንግግራቸው በጣም አይ ቲንክ ለመጨረሻ ጊዜ በጣም ከባድ ነገር የሚወሱን ይመስለኛል። ልጃቸው ግን ይኸው ሻንጣውን ይዞ ከትዬ ሄርሜላ ጋራ ከሌሎችም ጋር አንድ ላይ እዚሁ አገር ውስጥ ነው፣ ከሀገር ውጭ አይደለም። ሊዝናኑ ይሄደዋል። ያው እንደምታውቁት ሊዝናኑ በቃ ሊዘሙቱ፣ ሌላ ምንም አይደለም። ጓደኞቹ ደስ አላቸው፣ ሲስማማ አይታችሁታል። እና በጣም ቅር እንዳለው ለመሄድ እያስመሰለ ነበረ። ሌላውን ታጥቡ ጽድስ ድትብሉ ምንፏ ብሎ እኮ ነው የጠበቃት ሄርሜላ ማለት ነው። እኛን ሲሸውዱን እኛማ ማለት ነው አይን የሌለን የሚመስላችሁ ይሁን ሞኝን የምንመስላችሁ ይሁን አላውቅም። መጀመሪያውኑም በጣም እንዲያውም ኢንተረስት እያሳየ ፍላጎት እያሳየ ያለው አብርሃም ነው። ትናንትና ቪዲዮ ላይ አይታችኋል፣ ሳልነግራችሁ ማለት ነው። የሆነ ሰዓት አቅፋ ሳመቹ ጎንጮ ላይ ከዛ ትደግመኛለች ብሎ እንደዚህ አንገቱን እንዲህ እንዳለ ቀረ እና ቀስ ብሎ በኋላ ዞር ስትል እሷ ምልስ አረገ አንገቱን አዳብ ታድርጎታል። ይሄ መላላስ ይሄ እሷ ላው ላይ የምታደርገው ነገር ሁሉ ማለት ነው ይፈልገዋል አብርሃም ቤተሰብ በጣም ነው የሚያሳፍረው። እኔ እኔ በዚህ ዘመን እንደነ አብርሃም አይነት ጠማማ አይነት ባህሪ ስብን ያለው ትውልድ በመፈጠሩ በጣም አዝናለው። አላወቃችሁም እንጂ እንደ ጓደኞቹ አጠገብ ያሉት ምናምን ምናምን ታውቃችሁ ተፈውዙ አሉሉ። እንደ ሀገር ግን ብዙ ወጣቶችን እያበላሹ ነው። እኛም እናስተውል። የሚሰራው ነገር ትክክል እንዳልሆነ እንዲ ቁጭ ብለን አንድ ባንድ እንነግራቸዋለን። ግን ደግሞ ነገሮች ሁሉ በቀጥታ የሚያዩ ሰዎችስ አሳሳች ሆነው ለሰው ለወጣቱ መበረዝ ምክንያት መሆናቸው ማይካዳቀ ነው። ግን እኛ ደግሞ ቢያንስ የተወሰኑ ኦዲየንሶቻችን አሉ፣ የሚረዱን የሚያዳምጡን ትክክል የሆነውን ነገር አዎ ይሄ እንዲህ ነው የሚሉን ስንሳሳትም የሚያርሙን። በቃ እኔ በማደርገው በምናገራቸው ነገሮች ቤተሰብ እኔ ምንም አልጸጸትም። ነገ ሩታና ብርሻ አንድ ላይ ታርቀው ቢመጡ እኔ ትላንትና በሰሯቸው ቪዲዮዎች አንዳች አንዳች መቶ ፐርሰንት ነው የምነግራችሁ። እንዲያውም ሁለት መቶ በመቶ ነው የምነግራችሁ። ሙሉ በሙሉ ሹር ነኝ፣ በቃ እርግጠኛ ነኝ፣ ምንም የማልጸጸትበት ነገሮች ነው። ወደ እናንተ ማመጣው ለምን መሰላችሁ? ቪዲዮን ይለቁታል፣ ያየሁትን በተግባር የሆነ ያለውን ተንትንን እንነግራችኋለን። ለእናንተ ትክክል ያልሆነውን ደግሞ እየተቸን ነው የምንናገረው። ምክንያቱም በቃ ይሄው ስለሆነ እየዋሸን ስላልሆነ፣ ሁሌም የምታፍሩት፣ ሁሌ የምትከስሩት እናንተ ቪዲዮ ወደኛ የምታመጡ ሰዎች ናችሁ። ትላንትና ሄርሜላ አብርሃምን ኖርማሊ ልታዝናን ነው የመጣች ነች፣ እንዳይበሳጭ ነው ሲሉ የነበሩ፣ ዛሬ ያፈቀሩ ስትል አጨብጭቦ የተቀበሉ፣ ትላንት ግን አረሷ እንዲህ አደለችም ሲሉ ነበረ። ማነው ነው ያኔ ትክክል ሆኖ የተገኘው ታዲያ? እኛ እናም በጣም የሚያሳዝን የሚያሳፍር ነው። በዛ ላይ ደግሞ እዩ ረጅሙ ልጅ ማለት ነው ካወቃችሁት እሱ ደግሞ ሄርሜላን ወድጄሻለሁ፣ አፍቅሬሻለሁ ብሎ አቁሞ ሲያዋራት ነበረ። እንዳያችሁት መጀመሪያ ላይ ተወሰወሰች። ታውቃለሽ በአንድ ሄርሜላ የሕዝብ ናት ባይሱ ቤተሰብ እግዚአብሔርን ልቧ ማለት ነው። ኖ አብርሃምን ከልቧ ወዳው እንዳይመስላችሁ ይመስላችሁ በዛ ቪዲዮ ላይ በጣም አትኩሪ ስከታተላቸው ነበር። መጨረሻ ላይ ነው ጓብላ ሄደችው እንጂ መካከል ላይ እንዴ በቃ ያለ አይደለም። እንዴ የመጀመሪያ ጊዜ እኮ እዩ ያናግራት በዚህ ልክ ትላንትና ነው። እና ሁኔታዋ ራሱ እሷ ከዩ እዩ ከዚህ በፊት ሰድበ የነበረ ምናምን ብለዋለች። ግን እሱ ደግሞ ሲያናግራት የነበረበት መንገድ እንዲ እንዲ ነው። በቃ ወላወለች። አንደኛ መጀመሪያ ጣ ላይ የነበረ ነበረ ይሄ ልጅ እንዴት ወደደኝ የሚለው ሀሳቧ ውስጥ አለ። ግን ደግሞ ለለም የሆነ ብቻ ተወዛግባለች። አዎ አንቺ ሁሉም ጋር ነው እንትንሽ እና ደግሞ ታደለሽ፣ አለ መጀመሪያ ጊዜ አፍቃሪ ማግኘትሽ ራሱ እንደው። እዩ ቀጥልበት። እዩ ምን እያረገ እንደሆነ እኔ ተረድቻለሁ። የሄርሜላን አፍቅሩ አይገርማችሁም? በስማ በጣም ነው የሚገርመው። ታያላችሁ፣ ደግሞ ታያላችሁ። አሁን ምንም እኔ ተንትኜ ስለዚህ ነገር አልናገርም። ሄርሜላን ኮማ ውስጥ አስገብቶ ሒሳቧን እንደሚሰጣት እርግጠኛ ስለሆንኩ ነው። ለማንኛውም እሩታ አዲሱ አይደለም መከዳት አዲሱ አይደለም። እለዋ ላይ ዝሙት ሲሰራ አዲሱ አይደለም። አብርሃም ጥሏት ሲጠፋ አዲሱ አይደለም። ሺ ጊዜ ጥሏት ጠፍቷል። ሺ ጊዜ አንከሯቷታል። ሺ ጊዜ በድሏታል። በርክዝና አልቀረ በፍቅር ጊዜያቸው አልቀረ። እንዲህ አብርሃም እኮ ማለት ነው ጢባ ጢቤ ነው በሩታው ሲጫወተውና ዛሬ ሄጄ ልዝናና ነው፣ ሄጄ ከአገር ልወጣ ነው፣ ሄጄ እንዲቀብር ጥሶ ቢላት ልትገረም ፈለግ ወይስ ደግሞ በቀደም አንተ እዛ ጋ ፌንት እንደነቀልከው ፌንት እንድትበላ ፈልገ ነበር ማመሰለች ግሩታ ሀብቴ እኮ ነች። አንተ የወንድ ባህሪ ስለሌለ ከይሄድ ግዛጋም ንቀል አስር ጊዜ ደግሞ ማንሽ ነጋ አንዷ ነይና በእናትሽ አፍቅሬ ያለው በይና ሁለተኛ ፌንት አስበይልን። ልጁ በህይወት ዘመኑ ተፈቅሮ አያውቅም። ለዛ ነው ብዙዎቹን አፈቀርኩኝ በሉ እያለ ነው ቪዲዮ የሚያሰራው። ሲጀመር ማናቅ መስሎት ማለት ነው። የአብርሃም ታሪክ ሌላ ነው። ቤተሰብ ባይ ዘ ወይ ሩታ ማፍቀሯ አይደለም ወደ ህይወቱ የመጣችው። እዚህ ጋ እውነት የሚመስላችሁ ሰዎች ካላችሁ መጀመሪያ እንደ ድራማ እንዲህ ስሪ ተብላን ያሰሯት፣ ያ ደግሞ መክሸፍ ስለሌለበት በዛው ቀጠለ። ራሱ ነው ጓደኝነት ጠይቋት ከካሜራ ውጪ፣ ለፍቅር ለትዳር ትሆኛለሽ ብሎ የመረጣት አብርሃም እንጂ ሩታ አይደለም። ተረዶችን ነገር በደንብ አክብቡባት ቤተሰብ። እኛ ኦዲየንሶች ቆይተናል። ከተናገርን ከአመት አመት ሊሞላን ነው። ከዓመት በፊት አዎ። ስለዚህ በጀርባ የሚሰራው ብዙ ጉድ ነው። ሁሌ በቃ እሱ እንደዚህ አይነት ላይፍ ነው የሚፈልገው። ምክንያቱም ይመስለኛል በልጅነቱ እየሰደቡ ምናምን በጣም የበታችነት እንዲሰማ ያደረጉ ጓደኞች ሳይኖሩት አይቀርምና እያካካሰ ነው። አዎ እያካካሰ ነው። የእንትን አለው የሆነ ስነ ልቦና ችግር ስላለበት ሁሌ መፈቀር ይፈልጋል አብርሽ። ሁሌም ቢሆን አብርሃም ው ሴት ጠባለችለት እንዲባል ይፈልጋል። ሁሌም አብርሃም እንክብካቤ ይፈልጋል። ልጅነቱን አልጨረሰም፣ ጅልነቱን አልጨረሰም። ይሄ ባል አይሆንም። ይሄ ባል ሆኖ ሚስቱ ማስተዳደር አይችልም። ወንድ ሲሆን ነው ወንድ ልጅ። ሁሌ መርመጥመጥ፣ ሁሌ መልፈስፈስ፣ ደካማ፣ ሁሌ ደካማ፣ ሁል ጊዜ የሌላ ሰዎችን ድጋፍ መጠበቅ ሁል ጊዜ ተፈቃሪ ሁል ጊዜ ተወዳጅ። እሱ ብቻ በጣም እኮ ነው የምትወደዱ። አብርሽ ያንተም ማለት ያልተፈቀርክ የዓለማችን ቆንጆ ማን ይፈቀራል? ብቻ ግን አለም፣ እኔ ምንም ክፉ አልናገርም ከዚህ በላይ። ለማንኛውም ሻንጣውን ይዞ ማለት ነው ተያይዘው ሄዱ። ግን አይታችኋል? ሁለት የአረቄ ጠርሙስ እዛ ቤት ውስጥ ነበረ። የአረቄ መጠጫ ይሄ ላይፍ ይውላችሁ። ምን እየተሰራ እንደሆነ አብርሃም ቤርጎ ያዘብን ምክንያት ሄደን አድርጎ ይሄንን የድሪያ መጥፎ ህይወቱን ለማጣጣፍ ነው። ቤተሰብ ቤት እያለው እናት አባት ቤት እያለው እስካሁን ሆቴል ውስጥ እየከፈለን የተቀመጠው ገባችሁ አይደለ? ቤተሰብ በዛ ላይ ደግሞ የአረቄ መጠጫ ቁጭ አድርጓል። እዛ አንድ አይደለም ሁለት፣ ኢዩ፣ ምን እየሆነ እየሰራ ያለ እንደሆነ ኢዩ። ሩታ በለዋ፣ ላይ በጣም በጣም በጣም ብዙ ድራማ ሰርቶባታል። እኔ አሁንም ዛሬ የምምለው እግዚአብሔርን ሩታ እኔ ከዚህ በኋላ ቸኩለሽ ቸኩለሽ ከዚህ ልጅ ጋራ ተታለሽ የሚሆን ከዚህ በኋላ እኔ መጥፎ ነገር ውስጥ እንዳገ እኔ ለሩታ ጤና ነው ማሰብ የጀመርኩት። አብርሃም በጣም ከባድ ሰው ነው። በጣም በቃ በአሁኑ ሰዓት ላይ ኪሱ ብቻ ስላበጠ ብዙ ሴቶችን እንደሚያገላበጥ እርግጠኛ ሆኖ ነው ላይፉን እየመራ ያለው። ስለዚህ በዚህ ማል ደሞ ይሄንን የአማራ ህይወትሽን ጤናማ ማንነትሽን እንዳይፈውዝብሽ ሩትዬ፣ እኔ ራስሽን ጠብቄ ነው ምለው። ግም ለግም አብርሃስ ግም ይግማሙ እነሱ በቃ በቃ በተዳርሽ ላይ ቺት አርጎብሻል አይደለ? ስለዚህ ከዚህ በኋላ ደግሞ አንቺ ጽድት ያልሽ ሴት ምን አይነት ክብር እንዳለሽ ልታሳይ ነው፣ እኛ የምንፈልገው። እኔ በዚህ ልክ ወደ አብራም ትመለስ ብዬ እኔ አልመኝም። ለሩታ እንዴ፣ ይሄ ሁሉ ቆሻሻ ስራ በለዋ ላይ ፈጽሞ። እንዴት ሆኖ ቤተሰብ እያየን እኮ ነው። ይሄው ከሳምንት በፊት ከሄርሜላ ጋር ሊወጡ እንደሆነ የሆነ ቦታ ሊሄዱ እንደሆነ ሲናገር ነበር። ይኸው ግልጽ ሆነኮ በጓደኞቹ ሲያሾከሹ ቆየ መረጃ ሲሰጥ ቆየና እነሱ ለሩታም ለሌሎችም ሹካሉ ዛሬ ግልጽ ሆነው መጡ ሆን ብሎ ደግሞ ሲቅለሰለስ የነበረው ለአለም ሄድ እያስመሰለ ያለው ውሸቱን ነው ልጁን ጭራሽ ማለት ነው ቦታም አልሰጠውም። ለካሜራ ሲደቀንበት ነው ያኔም እንደዛ ሲሆን የነበረው ለልጁ ምንም ክብርም ፍቅርም የለውም ልጁ ቤተሰብ እሱ ይሄ ጊዜ ላይ መዝለል እንዳለበት የሚያምን ወንድ ነው ሩታ የተሳሳተ ባልን ያገባችው ምን እናርጋት? እንግዲህ አንዴ እድሏ ነው። ለማንኛውም ቤተሰብ እንግዲህ ጋሽ የማስታርቃለሁ ብለዋል። ምን ምና ይሆናል ምና ይሆናል፣ ምን እንደሚከሰት ቀጣይ እነሱም እንግዲህ ሄደዋል ማለት ነው። ሰላማችሁ ይብዛልኝ።